ም፣ ሰላም እንዴት ናችሁ? እኔ የአርቲስት ቶክቾ ባለቤት ነኝ። ዛሬ እንግዲህ ወደ ሚዲያ መጥቻለሁኝ። መናገር የፈለግኩት ነገር ሰሞኑን በሚዲያ ላይ በሚዘዋወረው ሀሳብ ላይ ነው። እሱ ለጥቅሙ ብሎ ነው የምትሉ ከድርጊታችሁ ተቆጠቡ። ማን እንደሆነ ቶክቾን በዙሪያው ያሉ ሰዎች ሁሉም ያውቁታል፣ የኪሱን ገልብጦ የሚሰጥ አራክፎ ባዶ እጁን ወደ ቤት የሚመጣ እንጂ እንደው በጥቅም የሚንቀሳቀስ ሰው እንዳልሆነ፣ እንዲህ አይነት ፐርሶናሊቲ እንደሌለው ብዙዎች ያውቃሉ፣ ማንነቱን በደንብ ያውቃሉ። እንደው እሱን በሆነ ነገር ይዞ ህዝብን እንደዚህ ምናም ማድረግ የሚቻል ሰው አይደለም እሱ። እንዴ እንዳንሆን ሰላም የሚለውን ስራ ሲሰራ የኢትዮጵያ መንግስት እንደው ቦታ ይሰጠኛል ብሎ ነው እንደ የሰራው? ለህዝብ እኮ ነው የሰራው አይደለም እንዴ? የሲዳማ ክልል ግን ሀገሩ እንደመሆኑ መጠን ቦታ ቢጠይቅ ነውሩ ምንድን ነው? ይሰጠኝ ብሎ መጠየቁ ሳይጠይቅ ነበር እኮ መሰጠት የነበረበት አይደለም እንዴ? ቢጠይቅ ለምን እንደነወር ለጥቅሙ ብሎ ነው እንዲህ ነው እንዴ? ሙሉ አዲስ አበባ የተበተነው የሲዳማ ወጣት አይደለም እንዴ? ሲያይ እኮ ታሞ ነው ሲያይ እኮ ህመም አሞት እኮ ነው። ይሄ ልጅ ሊናገር የወጣው አይደለም እኔ እኮ እንደሚስት ተው፣ ልጆቻችንን እናሳድግ አባዬ ተው፣ በተደጋጋሚ ይለዋለሁ፣ ግን ነገር እየባሰ ከለትለት እየጨመረ በመጣ ነገር ነው ይህን እዚህ ደረጃ የተደረሰው አይደለም እንዴ። ግን ሆን ብሎ ነገሩን ተራ የማድረግና ሆን ብሎ ነገሩን የእሱን ነገር በዚህ ልክ ለመናገር የወጣችሁ ሰዎች ተጠንቀቁ። የውሸት ዜና እየሰራችሁ የምታደርጉ በጣም ነው መወዳችሁ። የሲዳማን ህዝብ በጣም እወዳለው። ያለኝን አንድ ያለኝን ትዳሯን አንድ ያላትን ሰጠች፣ ትዳሯን ሰጠች እንደተባለ የልጆቼን አባት ነው የሰጠኋችሁ። በጸሎት ከጎኑ እንድትቆሙ ፈልጋለሁ። ጸልዩለት፣ በቃ ጸልዩለት። ወጥቷል። እናንተን ብሎን የወጣው እናንተን ብሎ ነው። ህዝቤ ተበትኗል በዚህ ልክ ብሎን የወጣው ለህዝቤ ድምፅ መሆን እፈልጋለሁ ብሎን የወጣው እኔ በዚህ ሰዓት ላይ ድልቅ ብለን ነው የምንኖረው። ልጆቻችንን ጥሩ ትምህርት ቤት እያስተማርን በሚያምር ሁኔታ ውስጥ ነው የምንኖረው። እኔ አሁን እዚህ ጋር አልዘረዝረውም ነገሩን። በሚያምር ሁኔታ ውስጥ እየኖርን ባለንበት ሰዓት ነው ወደ ሚዲያ በእንደዚህ አይነት ሁኔታ የወጣው። የሲዳማ ህዝብ እንዲጸልይለት ለመጠየቅ ነው የመጣሁት። ለሚመጣው ነገር ሁሉ እጋፈጣለሁ ብሎ ወጥቷል። ጸልዩለት ለማለት ነው። አመሰግናለሁ። ሙሳጊ ሱሚቱ ወሮ ሜተገደ ወለ ሀሳብ ጻፋ ነው አዞ ብርሃኑ ያዕቆብ የምትባል ሰውዬ እኔ የትኛው ምድር ላይ ልትኖር እንደዚህ የሆንክ እንዳለ ምንድን ነው አሁን ያንተ ሀሳብ? ሀሳብ ለመምታት ነው ለማሸማቀቅ ነው ወይስ ነገሩን የግል ጉዳይ ልታደረገው ነው? ኤኒወይ እኔ ለአንተ ቦታ ሰጥቼ አይደለም ግን የምትሄድባቸውን የአመፅ የክፋት ጥጎች እያየው ስለሆነ ነው። አመፀኛ ነህ። ልንገርህ አመፀኛ ነህ። ማንን ነው ልትከልል የምትሞክረው? ምንድን ነው አሁን አንተ እያደረግክ ያለከው? ምንድን ነው እየሆንክ ያለከው? የህዝብ ችግር የማይሰማ የህዝብ መራቆት ዓይንህ እያየ ውሎ አዳርህን እያየህ የምትውለውን የህዝብህን ችግር ለማፈን እነ ደስታ ሌዳመን መደገፍ ሌላ ነገር ነው ነገር ግን በዚህ ደረጃ ሰብአዊነት የማይሰማ አውሬ አሳማ የለየልህ አንክፉ እግዚአብሔር ደግሞ ይመታቸዋል የትም አታመልጧትም ምንድን ነው አሁን ምንድን ነው አሁን እየሆንክ ያለው ምን አይነት እንቅስቃሴ ነው እንቅስቃሴ

የትም ጉርጓድ አትገባም። ይሄንን በረሃብ እየተሰቃየ መከራ እየበላ እየተቸገረ ዋጋ እየከፈለ ያለን ህዝብ ድምፅ ለማፈን የምትሄድበት አንተና መሰሎችህ እነ ታሪኩ ይሁን እነማን ሁኑ ታሪኩ ለማ ሁላችሁ የትም አትሄዱም። ታሪክም ደግሞ አይረሳችሁ። እንግዲህ የነዚህ ሰዎች በእውነት ላይ የመዋሸት ሂደት አሁንም እንደቀጠለ ነው። እንግዲህ አሁን በእኔ በቶክቻው ፎቶ ቲሸርት ታትሞ ወጣቱ ሰልፍ እንዲወጣ እኔ እንዲቃወም፣ ከእንደገና ደግሞ የሲዳማ ሽማግሌዎችን በእውነትና በወግ በሴራ የሚመሩትን ሽማግሌዎችን በእውነት ላይ እንዲዋሹ በእውነት ላይ እንዲዋሹ ማለት ነው በማስገደድ ገንዘብ በመስጠት አስር ሚሊዮን ብር በጀት መድበው ተንቀሳቅሰው እንግዲህ ዛሬ ህዝቡን ሊያሰማሩ አስበዋል አሉ። እንግዲህ እንዴት እንደሆነ ያለውን ነገር አሁን ያለውን ከረንት ላይ ያለውን ነገር ባላውቅም፣ ትላንት ግን ብር ሲበተን ነበር በየወረዳው፣ በየወረዳው እና ወገኖቼ፣ እንደዚህ ነው እንግዲህ፣ እንደዚህ ነው። እነሱ አሁንም አሁንም ዕድሜያቸውን ሊያስቀጥሉ ይፈልጋሉ። አሁንም በእንደዚህ አይነት ክፋት ዘመናቸውን ሊያስቀጥሉ ይፈልጋሉ። ስለዚህ የፌደራል መንግስት ይሄንን መርዝ መርዝ ክፋታቸውን አይተው መልስ በአፋጣኝ እንዲሰጠን እንፈልጋለን። ነገር ግን እነዚህ ሰዎች ይቀጥላሉ ከተባለ ደግሞ አይቀጥሉም ነው የኔ መልስ። አይቀጥሉም፣ እኛ እናወርዳቸዋለን። እንተያያለን፣ ሁሉን ነገር እንተያያለን። በቃ እናያለን፣ የሚሆነውን ነገር እናያለን። ሀዋሳ እግዚአብሔር ይመስገን ያንበሶች ምድር ነው። ያ ነውና፣ ጨካኝ የሚለው ቃል አይገልጻቸውም። ቶክቻው ተሳደበ እንደዚህ የሆነ ምንድነው? ስድብ፣ ምንድነው ስድብ? ምን ማለት ነው ስድብ? ስድብ ድሃው እየተሰደበ አይደል እንደሚውለው? ምስኪን ምንም ያላረገው እየተደበደበ አይደል እንደሚውለው? ማናቸው እነሱ ማይሰደቡት? ወንበዴ ደግሞ ወንበዴ ደግሞ የትኛው ክብር አለውና ነው? ስለነሱ ክብር አሁን ሚዲያው ሊያነበንብ የሚፈልገው የትኛው ስለ የትኛው ክብራቸው ነው? ወንበዴዎች አንድ ደግሞ አንድ ጋዜጠኛ አለሽ ስለነሱ ምትዘግቢ ጥርት ያለ መረጃ ደርሶናል አንድ ሚሊዮን ብር ተከፍሎች በነ አብርሃም ያዕቆብ። አብርሃም ያዕቆብ ማጭሽታ ኖ ሂቲ በለ ገምታይሮ ላእነሞ የትኛው ጉርጓድ ውስጥ እንደምትገባ እናያለን። የት ገብተ እንደምታመልጥ የት ገብተ ቀንደኛ የሲዳማ ህዝብ ጠላት፣ ደም ጠጫን፣ ክፉ ክፉ ትታገላለህ። በቃ ትታገላለህ። የህዝብ እርቃን መቅረት አንድ ግድ ሳይል፣ የህዝብ መከራ መጥገብ አንድ ግድ ሳይል፣ ወጣቱ ሀዋሳ ላይ ስራ አቶ ሲንከራተት እያየህ ግድ ሳይል፣ አንተ ብቻ መረቀህን ስለጠጣ አጥንትህን ስለጋጥክ ከነሱ ጋር ስለተቃመድ ለነሱ ለየተቀን በቃ ለየተቀን ደከመኝ ሰለቼን ሳትል እየታገልክ ነው። በደንብ ነው በደንብ በደንብ ማርክ ተደርግሃል። ልንገር እነዚህ ሰዎች አይቀጥሉም፣ እነግርሃለሁ። እነዚህ ሰዎች በታሪክ አይቀጥሉም። መሰሎቻቸውም እናንተ አትቀጥሉም። የነሱ መሰሎች፣ የነሱ ልጆች፣ የቅፍ ልጆች አትቀጥሉም። ደግሞ በጣም የሚገርመው እንደዚህ አሰቃይታችሁ ህዝቡን የተገለጠ የተገለጠ ስቃይ አሰቃይታችሁ የተገለጠ ወንጀል ሰርታችሁ አሁንም እድሜያችሁን ማስረዘም ትፈልጋላችሁ። ይሄ ደግሞ በዚህ ዘመን አይሆንም፣ በታሪክ አይሆንም። እንደዚህ ሲሆን የሚመለከት የሲዳማ ሕዝብ እንደዚህ ሲሆን የሚመለከት የአዋሳ ልጅ ማንም የለም። ሁሉም ቆርጦ ተነስቷል። ሴት ደፋሪዎች፣ አዎ ከ16 እስከ 18 ዓመት ያሉ ትናንሽ ልጆች የሚቀርቡላችሁ በቃ የምትይዙ የምትጨብጡት ነው ያጣችሁ። በ የምትገቡበት የጠፋችሁ በቃ ተንደላቃችሁ በአመፅ በትቢት የፈረጠማችሁ በሴሰኝነት በቃ የናጠጣችሁ የመጨረሻ ሐዋርያ በለው ፓስተር በለው የራሳችሁን ነቢያቶች መድባችሁ ህዝቡን መከራ እያጠገባችሁ ያላችሁ ቁጣ ከሰማይ ዘንድ መጥቶባችኋል። አታመልጧትም፣ አታመልጡም። የሦስት ወር ጻን ልጅ ላይ በርዘግታችሁ። ቤቱን አሽጋችሁ እናትየውን ደግሞ ቤቱን ለመንጠቅ በግፍ ያስፈርማችሁ በግፍ የምታስፈርሙ ወንድሟን ደግሞ በፓትሮል ከሌሊቱ ስድስት ሰዓት መታችሁ፣ በፓትሮል በሽጉጥ አሳዳችሁ ቤቱን ለፓስተር የሰጣችሁ። ምን አይነት ምን አይነት ግፍ ነው? እንደዚህ አይነት ግፍ ምን ማለት ነው? እናንተ ናችሁ እንግዲህ አሁን ዕድሜ እንቀጥል እያላችሁ ያላችሁት እናንተ ናችሁ፣ በቃ በእኛ በጽድቅን የገዛ ነው እኛ ምንም አናቅም። ስማችንን እያጠፋ ነው፣ የሲዳማ ጠላት ነው ልትሉ የተነሳችሁ በስም ምን ማለት ነው? አሳዳችሁ። ያው ልጆቹ እየተንከራተቱ ነው፣ በየሰው ቤት እየለመኑ ነው እያደሩ ያሉት ልጆቹ። ይህንን የኢትዮጵያ ሕዝብ የሲዳማ ሕዝብ ብቻ የአዋሳ ሕዝብ አደለም የኢትዮጵያ ሕዝብ ይፍረድባቸው።